አዳማ አዋሽ እና አዋሽ መኢሶ ፕሮጀክቶች ናቸው። በዋናነት ያው ዋና መንገድ ነው። መንገዱ መግቢያ መውጫ ነው። የኢምፖርት ኤክስፖርት ኮሪደር ነው። ሄቪ ትራፊክ ያለበት መንገድ ነው። ስለዚህ አሁን ኢቭን ሞቢላይዜሽን ፔሪድ ላይ ነው ያለ ነው በኮንትራታችን መሰረት። ነገር ግን ያው አስፈላጊነቱን በመረዳት ማለት ነው፣ ቀድመን ስራዎቹን ጀምረናል። በተለይ እነዚህ ፓቺንጎቹ ትናንሽ ቀዳዳዎች ብዙ አሉት፣ ብዙ ትራፊክ መኪና ስላለበት የተጎዳ መንገድ ስለሆነ ቀድመን በዛ ሁኔታ እያለን ስራውን ጀምረናል። እኛ ከዛ በተረፈ ጥሩ ነው፣ ፕሮግረሳችንም ጥሩ እየሄድ ያለ ነው። አዋሽ መኢሶ ደግሞ ያለው መንገድ ስንሄድ እናየዋለን። እሱንም እዛም ክረሸር ሳይታችን ላይ አክቲቪቲያችንን ጀምረናል። ዋናው ጠጠር ስለሚሆን ብዙ ጊዜ ጠጠር ፕሮዳክሽን በደንብ እያመረት እንገኛለን። የሰው ሃይልም በተሟላ ሁኔታ አድርገን እንግዲህ በኤክስቴንሲቭ እየሰራን ነው። ከዛ በተጨማሪ እንዳልኩት ብዙ መኪና ስለሚኖርበት ሴፍቲ ላይ በጣም ዋነኛ ትኩረት ሰጥተን እየሰራን ያለ ነው። ድርጅታችን ያው 14 ዓመት ሆኖታል። በመንገድ ስራ ላይ 11 ዓመት የሚሆነውን ከኢትዮጵያ መንገዶች አስተዳደር ጋር ስራ ስንሰራ ቆይተናል። አሁን በአሁን ባለው ሁኔታ ሴፍቲ ወሳኝ ነገር ስለሆነ በተማከለ መልኩ እሱ ላይ እየሰራን፣ አስፈላጊዎቹን የቅድመ ዝግጅት ሁኔታዎች በማድረግ በጥንቃቄ ነው የምንሰራው አደጋዎችን ለመቀነስ ማስቀረት ያሉብንን ነገር ማስቀረት እንድንችል በቂ ምልክቶችንና የሴፍቲ እቃዎችን በመጠቀም ነው ምንሰራ ያለ ነው። ጥሩ እየሄደ ያለው ፕሮጀክቱ። ተሳትፏችሁ ገና በሞቢላይዜሽን ፔሪየድ ላይ ፓችንጉን ያስቀደም ነው የሁኔታውን አሳሳቢነት በመረዳት ነው ስለዚህ ቀጥሎ ተነስተው የሚለጠፉ አስፋልቶችም አሉ መልሶ ኦቨር ላይ የሚደረጉ ስለዚህ በሚሰጠን ዲዛይን መሰረት በሚሰጠን ስኬጁል መሰረት ማለት ነው እነሱን እያነሳን እናለጥፋቸው ይኖራሉ ፓችንጉን ቀድመን የጀመር ነው ለዛ ነው አንደኛ ስራ ለማቅለልም ነው ሁለተኛ መንገዱን ሞር ሱተብል አድርገን ሬዲ ለማድረግ ለስራ ብለን ያንን ጀምረናል የመጀመሪያው ከአዳማ እስከ አዋሽ ስልሳ ኪሎ ሜትር መንገድ ነው። ከዛ መካከል እስከ አዋሽ ደግሞ ከአውራ ጎዳና እስከ አዋሽ ያለው መንገድ ጥገና መሰራት ሰርቷል አልቋል። በሌላ ካምፓኒ ነው የተሰራው። ከዛ በኋላ ከአዋሽ ሜሶ ደግሞ ተጨማሪ ሰባ ኪሎ ሜትር በዮንአብ ኮንስትራክሽን በስራ ላይ ያለ ነው። አሁን ይኛው አንዳ አንዶ ወር ሆኖታል ስራ ከጀመረ፣ የኛኛው አንድ አመት አሳልፏል። ከአዋሽ ሜሶ የሚቀጥለው የአስፋልት ስራ መንገድ በዋነኛነት ይህኛው አሁን የሚታዩትን የፖቶሎች አስፋልት ጥገና እሱ እያጠናቀቅን ነው። የዛኛው ላይ ደግሞ የፕሮዳክሽን ስራዎች ነው እየተሰሩ ያሉት። ማቴሪያል አቅርቦት ላይ የክሬሸር የቢትመን እሱን አቅርበን ክሬሽንግ ላይ ያለ ነው፣ እሱ ላይ ያለ ነው። ኮንትራክተሩ ያው ለሁለቱም ፕሮጀክቶች ትኩረት ሰጥቶ እየተንቀሳቀሰ ነው። አብዛኛውን የሚያስፈልጉ ማሽኖች አቅርበዋል። በሁለቱም ሳይድ አሁንም ከዚህ በላም የበለጠ ሞቢላይዝ አርገን በታቀደለት ፕላንና እቅድ እንጨርሳለን የሚል ፕላን ያደርግ ነው። ይህ የሶስት አመት ፕሮጀክት ነው። ያኛውም የሶስት አመት ፕሮጀክት ነው። አንድ አመት አልፏላ ከአዋሽ ወደ መኢሶ የሚሄደው በአሁን በተያዘው እቅድ ግን ተፈጻሚ ሆነው በሶስት አመት የሚጠናቀቅ የፕሮጀክት ስራ ነው። እኛ አሁን በምን ያህል ፍጥነት ለማለት ፕሮጀክቱ የተቀመጠለት የጊዜ ገደብ አለ። የሶስት አመት ፕሮጀክት ነው ተብሎ ተቀምጧል። በውስጡ የያዛቸው ስራዎች አሉ። ከአስፓልት ይሄን አንስተን አሁን ይሄ ቴምፖራሪ ስራ ነው የምንሰራው። ይሄን አንስተን ከላዩ ላይ የምንለጠፍበት እንትን አለ። እሱ ረዘም ያለ ጊዜ ሊወስድ ይችላል። አሁን ዋና ለጥገና የምንላቸው እነዚህ ኢመርጀንሲ ጥገና የምንላቸውን ይሄኛውን ፓርት አሁን ዛሬ ለመጨረስ እንትን እያደረግን ነው። ከወለንጭቲ እስከ አዳማ ያለውን ፓርት አንድ ቀን ወይም ሁለት ቀን የሚፈጅብን ነው። እዛም ሙሉ አስፋልቱን ለማንጠፍ ዲቴል ኢንቨስቲጌሽን ያስፈልገዋል። መንገዱ እሱ ከተሰራ በኋላ ከምን እስከምን ምን አይነት የመንገድ የአስፋልት አይነት እንደምንጠቀም አይደንቲፋይ ካደረግን በኋላ ዋናውን ስራ ይሄን አንስተን የመለጠፍ ስራ እንሰራለን። መንገዱ ችግር ስላለበት መኪና ወደዚያ ወደዚህ እያለ የግጭት ተጽዕኖ ያመጣል። አሁን ከዚህ ትንሽ ከውንጭት ጀምሮ እዚህ ድረስ እየተሰራ ነው፣ መታራ ድረስ እየተስተካከለ ነው። ግን አሁን አብዛኛው በየቦታው ያሉት መንገዶች ባለስራ ዛሬ ጎማ አርባ ሺህ ብር ገብቷል። እኛም ኩራሊታችን ለህይወታችንም አብዛኛውን አደጋ እየደረሰ ስለሆነ ያው ያለውን ነገር መንግስት አይቶ እንዲያስተካክልልን ከአዳማ አዋሽ እዚህ ያለው የተበላሸው መንገድ ትልቅ ችግር ነበረው። በተሽከርካሪም ላይ የቴክኒክ ብልሽት ያጋጥም ነበረ። የቴክኒክ ብልሽት ሲያጋጥም ሹፌር ሁለት ቀን ሶስት ቀን ይቆያል፣ ላላስፈላጊ ውጭ ይዳረጋል። ብዙ ነገር መንገዱ ደግሞ ከመበላሸቱ እንደዚህ ብዛት ትልቅ አደጋ ነበረው። ብዙ ሹፌር አደጋ ደርሶበታል፣ እና ብዙ ችግር ነበረው። ያው ለእኛ ትልቅ ጥቅም አለው። ተሽከርካሪ ላላስፈላጊ ውጭ ይዳረግ የነበረው አሁን ላይ ይቀራል። ለሹፌር ራሱ ምቾት አለው። ከዛ ከዛ አንጻር ጥሩ ነው።